እሱም ብር ካልከፈልኩኝ እስር ቤት ልገባ ችግር፣ ሃምሳ ሺህ ብር ነው። ሃምሳ ሺህ ብር ቀላል ነገር ነው። ያለኸኝ ተስፋ አንተ ብቻ ነህ። በቃ ይህንን ነገር ለአንተ የነገርኩህ፣ በቃ መስዋዕትነት ልከፍልልኝ የምችለው አንተ ነህ። ባንክ ቤት ያለህን ብቻ ምንም የምታረገልኝ አንተ ነህ። የምታረገልኝ ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው። የኔ ወንዱ ትልቅ ነገር ዓለም ያሳየችኝ ወንድሜ ነው። ወንድም ነው ስላለችኝ ወንድሜ በቃቶ ይሰን እንሞላዋለን፣ እንደምንም እኔ እኮ አሁን ይህንን እሸጣለሁ በቃ እሺ፣ ቆይ ለንገረ ተደንን እንደዚህ ውስጥ ገብተን ለቤት እሺ፣ ቆይ። እሺ፣ ቆይ፣ ሰማኝ አይደለም፣ ቆይ፣ ሰማኝ መጀመሪያ፣ ሰማኝ። እሺ፣ ቆይ ነው፣ ቆይ አይመስልም። መወለድ ቋንቋ ነው፣ ስም ነው። ወንድምነት ቅዱስ ነው፣ ይበልጣል። እኛስ፣ ጓደኛዬ፣ ጓደኛዬ። ሰላም፣ ሰላም። ውድና የተከበራችሁ ፋሚሊዎቻችን እንዲ ናችሁልን? እኛ በጣም ደህና ነን። ዛሬ እንግዲህ በፓንዳ ቤት ከች ብያለውኝ። ይሄን ቪዲዮ እንደምሰራም አያውቅም። ምን አስቤ ነው መሰላችሁ ፋሚሊዎቼ፣ ሰሞኑን ፓንዳ ጋር እያሳለፍነው ያለነውን ነገር አይታችኋል። ትንሽ ወከባ ነበረ ምናምን፣ ያለመግባባትን ነገሮች ነበሩ። ግን የጓደኝነት ጥግ ምን ማለት እንደሆነ በደንብ የሚያውቅ ልጅ ነው። እኔም በደንብ የማውቅ ልጅ ነኝ። ጓደኝነት፣ ወንድማዊነት፣ በቃ ይሄ መተሳሰብ፣ ፍቅር በጣም እርስ በርስ እንዴት ምን ያክል እንደምንጠባበቅና ለኔ ብሎ ምንም ነገር ማድረግ እንዴት እንደሚችል ምንም ነገር አድርግልኝ ብለው ሊያደርግልኝ የሚችል ሰው ነውና፣ ፋሚሎች፣ እናንተንም ላሳያችሁ የምፈልገው ነገር አለ። ፓንዳ ሰሞኑን በሚያደርገው ነገር ብቻ ፓንዳ እንደዚህ አይነት ሰው ነው፣ ፓንዳ እንደዚህ ያደርጋል፣ ፓንዳ እንደዚህ ነው፣ ምናምን ኮሜንት ኮሜንትም ላይ ስላየሁኝ በዛ ልክ ደግሞ ፓንዳ ምን አይነት ሰው እንደሆነ ሪል ሪያሊቲውን ለእናንተ ላሳያችሁ መጥቻለሁ ማለት ነው ፋሚሊዎች፣ አብረን ነው የምናየው። እኔ ላደርገው ያሰብኩት ነገር ላይክ፣ በቃ ታዩታላችሁ ቪዲዮ ላይ ደውዬለታለሁ፣ እየመጣ ነው። እሱ እስከሚመጣ ድረስ አንዳንድ ነገሮችን ለእናንተ ልንገራችሁ። ፓንዳን በምችሉት አቅም ፖስት እያደረጋችሁ፣ ሰብስክራይብ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፓንዳን አታድጉት። ፓንዳ በጣም መልካም ልጅ በጣም ጥሩ ጓደኛ፣ የጓደኝነትን መስዋዕትነት በደንብ የሚያውቅ ልጅ ነው። በዛ ልክ ደግሞ ስታስቡት በጓደኝነት መካከል ያለንን በጣም ጥብቅ ያለ ጓደኝነት አልፎ ወንድማዊነት ነው እና መወለድ ቋንቋ መሆኑን ያሳየኝ ልጅ ነው። ብዙ መስዋዕትነትን ለእኔ ብሎ ማድረግ የሚችል ልጅ ነው። አይታችኋል፣ በሆስፒታል ከእኔ አልተለየም ነበረ ምናምን እና በጣም በዚህ ልክ መስዋዕትነት የሚከፍል ወንድም የለም። ስፔሻሊ ጓደኛ የሚባል አካል በአሁኑ ሰዓት የጠፋበት ጊዜ ነው እና የምር ግን ደግሞ እኔ እንድታውቁት ለእናንተ ማሳየት የፈለግኩበት ዋናው ፐርፐዝ ይሄ ነው። አያውቅም ይሄ ፖስት እንደሚደረግ ምን እንደሚደረግ ምንም ያውቀው ነገር የለም። የምር ግን ማሳየት ስላለብኝ እሱ ጋር ያለውን ስሜት እናንተም እንድታዩት ስለፈለግኩኝ ቪዲዮ ይዤ መጥቻለሁ ማለት ነው። ፋሚሊ በአንድ ነገር እናንተ ጋር እንስማማ። እኔ ትንሽ ፍንጭ እሰጣችኋለሁ፣ እናንተ በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ ትቀጥሉታላችሁ ማለት ነው። ምንድነው ፍንጭ የምሰጣችሁ? ፓንዳ ሲመጣ እንግዲህ በቃ የሆነ ችግር ውስጥ ገብቻለሁኝ እንድዚህ እንድዚህ ነው የሆነ ነገር ሆኛለሁ ድረስልኝ፣ አንተን ያለው ምናምን ብዬ ትንሽ ለማስጨነቅ እሞክራለሁ። የሚያረገውን ሪያክትና የሚያደርገውን ወንድማዊ እንትን እኔ የምር ስለምተማመንበት ነው በዚህ ልክ የምነግራችሁ። በምንድን ነው የምተማመንበት? የምር በእንደዚህ አይነት በኩል በጣም አስተዋይ ልጅ ነው። ነገሮችን ያለውና አካፍሎ የሚበላ አይነት ልጅ ነውእና ለእናንተም ለፋሚሊዎች ማሳየት ስለምፈልግ ነው። በዚህ ልክ ሰው አለ እንዲ ብላችሁ እንድታስቡ አንዳንድ እዚህ ነው እንዲ ብላችሁ እንድታስቡ ስለፈለግኩ ነው ማለት ነው። ፋሚሊ እየመጣ ነው። እስከዛው ድረስ ተቀምጠን እንጠብቀው። ፋሚሊ ለዚህ ቤት አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ወንድሜን አሳድጉልኝ። ሌስ ጎ እንቀመጥ ነው እንግዲህ ፋሚሊ ቁጭ ብያለሁኝ፣ ፓንዳ እስከሚመጣ ድረስ ማለት ነው። ካሜራማን ግን ተደበቅ። ጭራሽ እንደውም በዛ አካባቢ ሊመጣ ስለሚችል ተደብቀህ ነው የምትይዘንሽ፣ ጭራሽ እንዳይገምት። ጭራሽ ካየ በቃ ተበልተን፣ ምንም እንዳያይሽ እንዳይሞክር፣ ሸፈን አድርገዋ፣ በደንብ በደንብ እንዳያየው ጭራሽ፣ እንዳይገምት። ያራዳ ልጅ እሱ ቁጥር ውስጥ አስገቡም። አሪፍ ነው፣ እታያለሁ በደንብ አይደል? እሱም ቢመጣ ይታያል። በቃ የአራዳ ልጅ ዛሬ የሚያደርገውን እናያለን ተከታተሉ ጋሼ እንደውም ያየው እየመጣ ነው እየመጣ ነው እየመጣ ነው ጋሼ ልዘን ምናምን ልዘን ምናምን ና ራዘር ኧረ በእናትህ ወጣብኝ ምን ሆነህ ነው ተስጆ አደክመኛል አሬ ይሄው ግሪም ለጫፍ ነው። ወጣብኝ እኮ በእናትህ። ሰላም አባት አባት አባት እኔ አሁን ለቁም ነገር ነው የፈለግኩ። ወደ እኔ ተስተካከል። ነው የመሪ ነው እየቀለግኩ አለም ፓንዳ፣ መጀመሪያ እንድታዳምጠኝ እፈልጋለሁ። ማለት አሁን ድምፅ አውራኝ፣ ድምፅ አደረጋለሁ እኮ። አዳምጥ የእኔ አባት፣ አዳምጥ። ጆሮዬን አትንቀኝ። ችግር ውስጥ ገብቶ ችግር ምናምን፣ አበይ ብራዘር። እኔ አባት፣ አንቺ ስትስቂ ነው የሚያምረብሽ። አባት ያ

እስኪ ወንድሜ ሰማይ፣ በመድኃኔዓለም ለምንድን ነው የምትቀልደው? አንዳንዴ ቁም ነገር እኮ ይወራል እንዴ። ከምሬ ነው እያልኩ አሰማም እንዴ። እሺ አልኩኝ እኮ። ችግር ውስጥ ገብቻለሁ። ለምንድን ነው ችግር ውስጥ? በጣም መጥፎ ነገር ውስጥ ነው ያለሁት። በቃ ችግር ውስጥ ነኝ። አሁን ተረጋግተህ እንድትሰማኝ ነው እፈልገው። አሁን ካሉኝ ከምቀርባቸው ሰዎች መካከል አንተ በጣም የቅርብ ጓደኛ ነህ፣ የቅርብ ወዳጅ ነህ። በቃ እኔ አንተ ነህ ያለኝ፣ አሁን የቀራኝ አንተ ነህ። ሁሉንም ጠይቄያለሁ ምንም ሊያደርጉልኝ አልቻሉም። ስለዚህ እኔ ደግሞ አሁን አንተ ነው ላስቸግር የምችለው አንተ ደግሞ ይህ ማድረግ ስለምትችል፣ በጣም ብዙ ሰው ታውቃለህ፣ በጣም ብዙ ሰው ሳፖርት ያደርግሃል፣ ይደግፍሃል ምናምን እና በቃ ይህን ነገር ልታደርግልህ የምትችለው አንተ ነህ። እኔ ችግር ውስጥ ነኝ እኮ። ምንድን ነው አሁን? እኮ ዴቪ መታየ ልክ ከዚህ በፊት በቀበሌ ያወጣሁት ብድር ነበረ። አዎ ያ ተበድሬ ነበር ማለት እና እሱን ብድር ደግሞ ከኔ በፊት ነው ማለት ለምን ተደራጁ ምናምን ተብለን ለሶስት ብር ብር ነው። እና ጊዜ ገደብ ተሰጥቶኝ፣ ያ ጊዜ ደብ አልቋል። በዚህ ቀን ክፈል ተብዬ ማለት ነው። ብር ካልከፈልኩኝ እሰር ቤት ልገባ፣ ችግር ነው። ብር ነው ነው ነው ነው። ወንድሜ ነው። እየቀለድኩ አይደለም፣ ተምሬ ነው። አዳምጠኝ፣ ስማ። ይሄንን ነገር ማድረግ ትችላለህ አንተ። አካውንትህ ላይ ምን እንዳላውቃለሁ የምትደብቀው ነገር የለህም። እኔ አሁን ላይ በጣም ችግር ውስጥ ያለሁት በቃ በራሴ ጠፋት፣ በአንዳንድ የሆነ ነገር ባደረኩት ስህተት ነው ግን ሰው ሆኖ ማይሳሳት የለም። አንተ ደግሞ ከጎኔ ያለህኝ አለህኝ የሚለው ወንድሜ ነህ። ስለዚህ በዚህ ሰዓት ከጎኔ እንድትቆምልኝ እፈልጋለሁ። ይህን ችግር ማለቴ ከዚህ ነገር ልወጣ የምችለው በቃ ወይ አንተ የምታውቃቸውን ሰዎች አናግረህልኝ፣ ወይ ብር ተቀበልልኝ፣ ወይ ደግሞ ያለህ አዎ ከፍለዋል። እኔ ብቻ ነኝ የቀሩት። አንተ ደግሞ አካውንት ላይ ያለውንም ብር የሆነ ብቻ ነው ያለቀ የሆነ ነገር ፈጥረህ ብቻ የሆነ ነገር ፍጠር ጭንቅ ያለ ለዲቭ እንደው አካውንቲንግ ታቆይልህ። እንደው እንደው አካውንቲንግ ታቆይልህ እንደ ወንድምህ ማለት ምንድን ነው? ለኔ ማድረግ አትፈልግም? ኧረ እኔ ኧረ እኔ እኮ ለአንተ ምንም ነገር አደረግልህ እና ጓደኝነታችን ዝም ብሎ ነው አይደለም? ወንድምህ እንደሱ አይደለም። እና ታዲያ ስማ፣ እኔ በመጀመሪያ አንድ ነገር ነገር አካውንቲንግ ላይ መቤቴ ነው እንግዲህ ያለኝ ብር በጣም አነስተኛ ብር ማለት እኔ እንጃ

ለምን አንገተን ትደፋለን እያሉ እኮ ግን፣ ኧረ አንተ የኔን አስችግር፣ አብዱኒ ምን ነው ነው በቃ ስልኩን እንሸጣለን፣ ስልክን እንሸጣለን ትደውልለት ማለት እዛ መሰለህ፣ ሰባት ሺህ ብር አለኝ እሱ ብር ደምሩ

አንተ ተረጋጋ። ቆይ፣ እሺ፣ እኔ እሸጠዋለሁ ማርያም ድንግልን። ቆይ፣ ቆይ፣ ቆይ፣ ቆይ

የምር ሄደኮ። ቢሉን አውጣ ዩዛ ጋ ቢሉ አለ። እዩ ካሜራ እያ እየቀረጠሽ ካሜራ የጓደኝነት ጥግ ማለት ይላል ያ ፋሚሊ እንካ በቃ እያለኝ ምን ምንን ልሸጠው ነው? እና ካሜራ፣ እኔ እንደዚህ ችግር ውስጥ ገብተክ ለእኔ ብለህ ምንም ነገር ማድረግ እንደምትችል ለፋሚሊዎች ማሳየት ፈልጌ ነበረ። ይኸው አሳየኋቸው። ፓንዳ ማለት ይሄ ነው። ፋሚሊ እንድታዩት ፈልጌ ነበረ። ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው፣ የኔ ወንዱ ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ፣ ወንድሜ በኔ ሕይወት ክፍል ተለጥፏል። ያውድቂ አንተ ምስል አያው ይሄንን ነገር የሰራው በትክክል ደርሶ ፋሚሊዎች ላይ ያላችሁ ያድነኝ ይመጣል ወደ ልቤ ፈልሶ አንድ አንድ አይነት ሰው ነው ምናምን ሲሉ፣ እስቲ ይሄን ቪዲዮ ሰርቼ በራሱ ቤት ነው ፖስት የሚደረገው እና ላሳያችሁ

የምር ፓንዳ ለእኔ ምን ጥግ ድረስ መሄድ እንደሚችል እንድታውቁ ስለፈለግኩ ነው የሰራሁት። እና ይቅር በሉኝ ካጠፋሁኝ፣ አንተም ካጠፋው ይቅር በሉኝ ወንድሜ። ማሳየት ስላለብኝ ብቻ ነው እና ስ ሰላም በላቸው። አትዘን ደሞ፣ ማዘን የለብኝ። ፋሚሊዎችህን እንዴት ናቸው? አደለም ማለት እኔ እንደዚህ በሀዘን ምናምን እንድመጣ አልፈልግም። አንተ ሁሌ እንድስቅ ነው የምፈልገው። እና ያው ብር ችግር የለውም እኮ ይህ ብር ምንም ማለት አደለም። በሌለኝ ሰዓት ወይ ደግሞ በባለ ሰዓት መጣና፣ ለዛ ነው እና እኔ ደግሞ ያንን ነገር ባደረገው ደስ ይለኛል። አንተ ለእኔ ብዙ የከፈልከው ነገር አለ፣ ብዙ መስዋዕትነት ያደረግከው ነገር አለና ትዘን ቀው ቆፍጠን ብለህ አውራቸው ፋሚሊዎችን እባክህ

እና ፋሚሊዎች ተሳክቶልኛል። እኔም ፓንዳ ግን እንደዚህ አይነት ምርጥ ወንድም አለም። ለብዙ ሰዎች ለእናንተ ማስተማሪያ ጓደኝነት ምንም ነው። ስለ አንተ ካልኩኝ ምን ምን ጓደኝና ጓደኛ ነ ይ ምንም እኮ ለጓደኛ ህይወት ይሰጣል እኮ። ቀስ ማለት ጀመርኩ። እሺ፣ የኔ አባት፣ አይዞሽ። ሰላም ሰላም። ውድና የተከበራችሁ የኛ ፋሚሊዎች ያው ዴቭ ተሳክቶለታል። ማለት በሀዘን እንዲመጣ አልፈልግም። ጓደኛዬ ነው ምንም። የሰው ልጅ ምንም የማይቸግረው የለም፣ ይቸግረን ይችላልና ብደርስ ለብዬ ስላሰብኩ ነው ያን ነገር ላረግ የነበረው። ይሄ ደግሞ ምንም ማለት እኔ አረኩ አይደለም የምለው፣ ገባችሁ። ባረጉ ለራሱ አረኩ ቢ ማውራት አልፈልግም። እና ለዛ ነው ካሜራ ይዞ ሲመጣ ለዛ የደበረኝ ለዛ ነውና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዴቭ ፕራንክ ይሁን ምን ይሁን በቃ ተሳክቶለታል። ብቻ አይ ፕራንክ ማሳየት የምፈልገው ነገር ነበር። የምር ይሄ ፕራንክ ሆኖ ሳይሆን ፋሚሊዎች ምን ያክል ሪስፔክት ለኛ ማለት ይሄ በጓደኝነት መካከል ወንድምነት አለ ነው ወንድምነታችንን ቅርበታችንን ማሳየት ስለፈለኩ ነው። እና በዚህ ልክ ማሳየት አልፈለኩም ነበር፣ ግን ሰሞኑን ባለው በየአንዳንዱ ነገር ምን ያክል ከጓደኝነት አልፎ ጥብቅ ወንድማማቾች እንደሆነ እንዲያዩ ስለፈለግኩ ነው እና ለዛ ነው እንደዚህ የሰራሁት እንጂ ፕራንክ ሆኖ አይደለም። ያውቁታል፣ ፕራንክም እንደዚህ እንደማይደረግ እኛ ፕራንክ ስንሰራ በደንብ ያውቃሉ። ቆንጆ ፕራንክ እንሰራለን ምናምን ግን ደግሞ ባለፈው እና ግን ደግሞ ከዚህ በላይ ደግሞ መፈቃቀር፣ መዋደድ በጓደኝነት መካከል ምን ያክል ጥብቀት የሆነ ወንድማማችነት እንዳለ ለፋሚሊዎች ማሳየት ፈልጌ ነው። እኔ ነገም ልኖር ላልኖር እችላለሁ፣ ግን ደግሞ ፓንዳ በእኔ ውስጥ ሁሌም እንዳለ ፋሚሊዎች እንዲያቆ ዝም በሉት ዝም በሉት በእኔ ልብ አለ ሁሌም። እና ውድና የተከበራችሁ የእኛ ፋሚሊዎች፣ ዴቭ ማለት ያው ታውቁታላችሁ፣ ይሄ መከፈል እንትን ውለታ ወይ ደግሞ ይሄ ማረግ ምናምን የሚባለው ነገር ዴቭ ጋር አይሰራም። ወንድም ነው። ማረግ ካለብኝ አረጋለሁ፣ መሰዋት ካለብኝ እሰዋለሁ። ላይክ በጣም ተቀራራቢ ወንድም ነን እኔ እና እሱ ማለት ጓደኛ ሳይሆን ወንድማማች ነን ስላለ ማለት ነውና፣ እሱም ቢሆን እኔ ከዚህ በላይ እንደሚያደርግ ስለማውቀው ነው። ዴባን ማለት ዴባም ማለት ለኔ ወንድሜ፣ መካሬ፣ ተቆጪ ስለሆነ ነው ፋሚሊ፣ እና በጣም ነው የምወደው። በዚሁ አጋጣሚ በጣም ነው የማከብረው። እናንተም እስኪ የምትወዱትን ጓደኛ ሚሽን አድርጉልኝ፣ ከስር ጻፉልኝ። እኔም በጣም ነው የምወዳችሁላችሁ ነው በጣም ነው የማከብራችሁ። አበል ተነሳው እና ምን በቀጣይ ቪዲዮ መወለድ፣ ቋንቋ ነው፣ ስም ነው። ወንድምነት ቅዱስ ነው፣ ይበልጣል። ጓደኛዬ ጓደኛዬ